ሰበር ዜና! ሰራዊቱ አመፅ የተቀላቀለበት ከባድ ተቃውሞ ገጠመው። ጄኔራሎቹ ያላሰቡት ተቃውሞ ከግራም ከቀኝም እየተነሳባቸው ነው። መፈንቅለ መንግስቱ ወደ መቀል እየደረሰ ነው ያስባለ ጉድ ከመሸ ተሰምቷል። ሰራዊቱ አንድን ቡድን በኃይል ወደ ስልጣን ለማምጣት የሚያደርገውን እንቅስቃሴ በአስቸኳይ እንዲያቆምም ማስጠንቀቂያ ደርሶታል። በሌላ በኩል እዚህ ጋር ደግሞ ሌላ ትኩሳት የሆደብ ከተማዋ አሰብ መዘዝ ይዛ ከተፍ ብላለች። የቀድሞ ወርሰ መስተዳደር ሰሞነኛውን የአሰብ ሽኩቻ ታዝበው አብይ እንደ ፑቲን፣ አሰብ እንደ ክሬሚያ የሚል አስተያየትን ሰጥተዋል። ኢትዮጵያ ሰብን መያዝ የምትፈልገው ልክ ሩሲያ ክሬሚያን በኃይል በመጠቅለል ዩክሬን ላይ እንዳደረገችው ባለ መንገድ ነው ሲሉም ጠይቀዋል። ይህ የቀድሞ ርዕሰ መስተዳድር አስተያየት ታዲያ ያዳሎ ቤተ መንግስት ሰዎችን ድንጋጤ ውስጥ ከቷል። የፑቲኗ ራሻ ክሬሚያን በኃይል ጠቅልላ ዩክሬንን ጉድ እንደሰራቻት ኢትዮጵያ ማሰብ ላይ እንዲሁ አድርጋ ጉድ ብትሰራት ሲሉ የሻቢያ ሰዎች ጭንቅ ጥብብ ብሏቸዋል። በውጭ ዜና ዘገባችን በኩርሱክ ግዛት የሩሲያ ኃይሎች የዩክሬንን ኃይሎችን ወደ ኋላ በመክበብ ወደፊት እየገሰገሱ ነው ተብሏል። እናስደምጣቸዋለን። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የርሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ለአሁኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጥናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። ሰራዊቱ አመፅ የተቀላቀለበት ከባድ ተቃውሞ ገጠመው። ጀነራሎቹ ያላሰቡት ተቃውሞ ከግራም ከቀኝም እየተነሳባቸው ነው። መፈንቅለ መንግስቱ መቀሌ እየደረሰ ነው ያስባለ ጉድ ከመሸ ተሰምቷል። ሰራዊቱ አንድን ቡድን በኃይል ወደ ስልጣን ለማምጣት የሚያደርገውን እንቅስቃሴ በአስቸኳይ እንዲያቆምም ማስጠንቀቂያ ደርሶታል። ሶስት የትግራይ ፖለቲካ ፓርቲዎች በጋራ ባወጡት መግለጫ የደብረ ጽዮን ገብረ ሚካኤል ቡድንን ደግፈው መንግስት እያፈረሱ ነው ያሏቸውን የህዋት ጀነራሎች ተቃውመዋል። የትግራይ ነጻነት ፓርቲ ከብሔራዊ ባይቶን አባይ ትግራይ እንዲሁም አረና ትግራይ ለዲሞክራሲና ለዋላዊነት በትግራይ ውጥረት ላይ መግለጫ አውጥተዋል። ፓርቲዎቹ በዛሬው መግለጫቸው የህዋት ጄኔራሎች ለአንድ ቡድን ውግንናን አሳይተው ሰራዊቱን የጌታቸው ረዳን አስተዳደር እንዲያፈርስ ትዕዛዝ መስጠታቸውን አውግዘዋል። የትግራይ ሰራዊት ለአንድ ቡድን የመወገን እንቅስቃሴ ትግራይን አሁን ካለችበት የባሰ የህልውና ችግር ውስጥ ይከታታል ብለዋል። ሰራዊቱ አንድን ቡድን በኃይል ወደ ስልጣን ለማምጣት የሚደረገውን እንቅስቃሴ በአስቸኳይ እንዲያቆምም አሳስበዋል። ፓርቲዎቹ የጄኔራሎቹን እንቅስቃሴ አውግዘው መግለጫ ወጡት በአዲግራት ከተማ የጌታቸውን አስተዳደር የማፍረስ እንቅስቃሴ በተደረገ ማግስት ነው። ፓርቲዎቹ አንዳንድ የሰራዊቱ መሪ ሲሉ በስም ያልጠሯቸው ጀኔራሎች ጊዜው አስተዳደሩን ለማፍረስ የጀመሩትን እንቅስቃሴ ህዝብን አደጋ ላይ የሚጥል መሆኑን መገንዘብ አለባቸው ብለዋል። ትናንት እሁድ በአዲግራት ከተማ የደብረ ጽዮን ቡድን ደጋፊ የሆኑ ጄኔራሎች ጦሩ አሰማርተው ጊዜው አስተዳደሩን ለማፍረስ መንቀሳቀሳቸው ተሰምተዋል። በጉዳዩ ላይ መግለጫ ያወጣው የምስራቅ ትግራይ ዞን ሰላምና ጸጥታ ጽፈት ቤት ጀኔራሎቹ አካባቢውን አስተዳደር ለማፍረስ የታጠቀ ኃይል ማሰማራታቸውን አረጋግጠዋል። ጽፈት ቤቱ የትግራይን ሰራዊት ተልዕኮ አዛብተዋል ያላቸው ጀኔራሎች ምስራቅ ትግራይ ዞን ህዝብ ላይ ሽብርና ስጋት ለመፍጠር እየተዘዋወሩ ይገኛሉ ሲሉም አስታውቋል። ዞኑ ወደ አካባቢው የተንቀሳቀሰውን ኃይል ለመታገል ህዝባዊ ትብብር የጠየቀ ሲሆን፣ መንግስታዊ መዋቅር ለማፍረስ ጦር ያሰማርቱን አካላት ማህበረሰቡ እንዲያወግዝለትም ጠይቋል። ወደ አዲግራት ከተማ የገባው ኃይል የተወሰኑ የአስተዳደር ማህተሞችን መቆጣጠሩን ቢገልጽም በከተማዋ በተፈጠረው ውጥረት እንቅስቃሴው መገታ ማጥፋቱ ተነግሯል። ይሁንና የዞኑ ጸጥታ ኃይል ፍቃድ ሳይሰጥ ወደ አዲግራት ከተማ በመግባት ሽብር ፈጥሯል የተባለው ኃይል እንቅስቃሴ አሁን ላይ በአካባቢው ከፍተኛ ውጥረት መፍጠሩ ተሰምቷል። ጀነራሎቹ ኃይል አሰማርተው ያስተዳደሩን መዋቅር ማፍረሳቸውን የቀጠሉት የጌታቸው ረዳ መንግስት ሳያውቀው የሰራዊቱን እንቅስቃሴ እንዳይደረግ ከታገደ በኋላ ነው። ደብረ ጽዮን ቡድን ወግ ነው በጌታቸው አስተዳደር ላይ ያመፁት ጀነራሎች እንቅስቃሴ እንዲያቆሙ ለጀነራል ታደሰ ወረደ ትዛዝ መሰጠቱ ይታወሳል። ይሁን እንጂ ጀነራል ታደሰ ወረደ በአስቸኳይ ያቆሙ በጌታቸው ረዳ የተሰጣቸውን ትእዛዝ ማስፈጸም አልቻሉም እየተባለ ነው። የጌታቸው ረዳ አስተዳደር አሁን ላይ ባለው ቁመና የጀነራሎቹን ይሁን የደብረ ጽዮን ቡድን እንቅስቃሴ ማስቆም የሚያስችል አቅም እንደሌለው እየተነገረ ነው። እዚህ ጋር ደግሞ ሌላ ትኩሳት የወደብ ከተማዋ አሰብ መዘዝ ይዛ ከተፍ ብላለች። የቀድሞ ርዕሰ መስተዳድር ሰሞነኛውን የአሰብ ሽኩቻ ታዝበው አብይ እንደ ፑቲን፣ አሰብ እንደ ክሬሚያ የሚል አስተያየታቸውን ሰጥተዋል። ኢትዮጵያ አሰብን መያዝ የምትፈልገው ልክ ሩሲያ ክሬሚያን በኃይል በመጠቅለል ዩክሬን ላይ እንዳደረገችው ባለ መንገድ ነው ወይንስ በህጋዊና ፍታዊ መንገድ ነው ሲሉም ጠይቀዋል። ይህ የቀድሞ ርዕሰ መስተዳድር አስተያየት ታዲያም የአዳሎ ቤተ መንግስት ሰዎችን ድንጋጤ ውስጥ ከቷል። የፑቲንዋን ራሻ ክሬሚያን በኃይል ጠቅለላ ዩክሬንን ጉድ እንደሰራቻት ኢትዮጵያም አሰብ ላይ እንዲሁ ብታደርግ ሲሉ የሻቢያ ሰዎች ጭንቅ ጥብብ ብሏቸዋል። የህወሓት መስራችና የቀድሞ የትግራይ እርሰ መስተዳደር አቶ ገብሩ አስራት ሻቢያ ላይ የሚተኩሱትን ጥይት ቀጥለውበታል። አቶ ገብሩ ሰሞነኛውን የኢትዮ ኤርትራ ፍጥጫ አስመልክቶ የሻቢያ ዓላማና እቅድ እንዲሁም የኢትዮጵያን ፍላጎት የተመለከተ ሀሳብ ሰንዝረዋል። ኢትዮጵያ የባህር በር ለማግኘት እየተራመደች ያለችበትን መንገድም ተችተዋል። በተለይ አሰብን ከክሬሚያ ጋር አያይዘው ያነሱበት ጉዳይ መቀመጫቸውን ባህዳሎ ቤተ ያደረጉ የሻቢያ ሰዎች ድንጋጤ የፈጠረ ሆኗል። አሁንም ቢሆን ሻቢያዎች የጦርነት ዝግጅት ውስጥ ገብተዋል የሚሉት አቶ ገብሩ ሰው ማሰልጠን መጀመራቸውንና ክተት ማወጃቸውን ጠቅሰዋል። የለየለት ጦርነት አለመጀመራቸው ካልሆነ በስተቀር በኢትዮጵያና በኤርትራ መካከል የጦርነት ትኩሳት ያየለበት ግንኙነት መስፈኑንም አስረድተዋል። አቶ ገብሩ አክለውም ኢትዮጵያ አሰብን መያዝ የምትፈልገው ልክ ሩሲያ ክሬሚያን በኃይል በመጠቅለል ዩክሬን ላይ እንዳደረገችው ባለመንገድ ነው ወይስ በሕጋዊና ፍትሃዊ መንገድ ነው? የባህር በር እንፈልጋለን ይገባልን ይባላል። ነገር ግን ይገባናል በሚለው ጉዳይ ላይ የህግ ማዕቀፍ ማስቀመጥ ይቀድማል። ከዓለም አቀፍ ህግ አንጻር ኢትዮጵያ የባህር በር ያስፈልጋታል የሚለው አጀንዳ አሳማኝ በሆነ መንገድ በሰነድ ለአፍሪካ ህብረት፣ ለተባበሩት መንግስታት ድርጅትም ሆነ ለሌሎች ዓለም አቀፍ የፍትህ አካላት መቅረብ አለበት። ከህግ አንጻር ብቻ ሳይሆን ከታሪክም አንጻር የባህር በሩ አሰብንም ይሁን ሌላ ይገባኛል የሚለው ጥያቄ ለዓለም አቀፍ ዳኝነት መቅረብ አለበት። የሚነሳበት መንገድ በህጋዊና ፍትሃዊ መንገድ መሆን አለበት። ዝም ብለው ጥያቄውን ብቻ አንስቶ ወደ ጦርነት መግባቱ ተገቢ አይመስለኝም። ጊዜውም ነው ብያላ ምንም በማለት ተናግረዋል። ቅድሞ አመራር አሰብን በክሬሚያ ኤርትራን በዩክሬን እንዲሁም ኢትዮጵያን በራሻ መስለው ወርወር ያደረጉት ሐሳብ የአሰብን መጨረሻ የሚያመላክት ነው ተብሎለታል። እንደሚታወቀው አሰብ ለብዙ መቶ ዓመታት የኢትዮጵያ ንብረት ነበር። በውሃት ኢህአዲግ ስሁት የፖለቲካ ስሌት ከኢትዮጵያ እጅ መውጣት ራሳቸው የሻቢያ ሰዎችም ቢሆን ያምኑበታል። አሰብ የኢትዮጵያ ንብረት መሆኑን የሚያውቁ የአስመራ ባለስልጣናት ታዲያ ያቶ ገብሩ አሰብን እንደ ክሬሚያ የሚለውን ሐሳብ ቢያስደነግጣቸው የሚደንቅ አይደለም። አቶ ገብሩ ዓለም አቀፍ ሕጎችና አሰራሮች የባህር በር ጥያቄውን እንደሚደግፉ ያስረዳሉ። ኢትዮጵያ እኮ የባህር በር እንድታጣ ብቻ አይደለም የተደረገው ወደቡንም የመጠቀም መብቷን ጭምር ነው የተነፈገው። እንደ አውሮፓያን አቆጣጠር በ1980 በቪና በተደረገው ስምምነት መሰረት የባህር በር የሌላቸው ሀገሮች የጎረቤት ሀገሮች የባህር በርን የመጠቀም መብት እንደሌላቸው ተረጋግጧል። ይሁን እንጂ ይህን በሚጻረር ሁኔታ ኢትዮጵያ በቅርብ በደጇ ያሉ ወደቦችን እንዳትጠቀም ተከልክላለች። ይህን መብት መልሳ ለማስከበር ኢትዮጵያ መከራከር አለባት፣ አለፍ ሲልም የራሷን የባህር በር እንዲኖራት መጣር አለባት ያሉት ፖለቲከኛው ይህ ደግሞ በዲፕሎማሲያዊ መንገድ ማስፈጸም እንደሚቻል ጠቁመው በዚህ መንገድ የቀጠናውን ውጥረት ማርገብ አስፈላጊ መሆኑን ገልጸዋል። ከዚህ ውጭ ከኤርትራ ጋር በአሰብ ወይ በባህር በር ጥያቄ መነሻነት ኢትዮጵያ ወደ ጦርነት የምትገባ ከሆነም ጦርነቱ በሁለቱ ሀገሮች ብቻ እንደማይቆም አሳስበዋል። የቀይ ባህርም ሆነ የአፍሪካ ቀንድ የጂኦ ፖለቲካዊ አሰላለፍ በ1990 ዎቹ የኢትዮ ኤርትራ ጦርነት ወቅት ከነበረው በእጅጉ መለወጡን ጠቅሰዋል። ያ ጊዜ አሰብን መያዝ ይቻል የነበረ ቢሆንም በኢትዮጵያ መሪዎች ድክመት ያ ሳይሆን መቅረቱን አስታውሰዋል። አሁን ግን ይህንን የማይሞከር መሆኑን የጠቀሱ ሲሆን ከመካከለኛው ምስራቅ አገሮች ጀምሮ የምዕራባውያን መንግስታት ፍላጎትና አሰላለፍ እንዲሁም የነ ቱርክ፣ ኢራን፣ ቻይናና ሩሲያ አቋም ሁሉ በዚሁ ጉዳይ ላይ ተጽዕኖ እንደሚኖረው በሰፊው ተንትነዋል። በኩርስ ግዛት የሩሲያ ኃይሎች የዩክሬንን ኃይሎች ወደ ኋላ በመክበብ ወደፊት እየገሰገሱ ነው ተባለም። የዩክሬን ወታደሮች ባለፈው ናሴ ወር በምዕራብ ሩሲያ ኮርሲክ ግዛት 1300 ስኩዌር ኪሎ ሜትር ስፋት ያለው ቦታ ተቆጣጥረው ነበር። በኩርሱክ ግዛት የሩሲያ ኃይሎች በሺዎች የሚቆጠሩ የዩክሬን ኃይሎች እያፈገፈጉ ወይም እጅ እንዲሰጡ ለማድረግ በማለት በከፈቱት ትልቅ የከበባ ዘመቻ የዩክሬን ኃይሎችን ወደ ኋላ በመክበብ ወደፊት እየገፉ እንደሚገኙ ሮይተርስ ዘግቧል። የሩሲያ ኃይሎች ወደፊት መግፋት የከበባ ስጋት የፈጠረው ዩክሬን ከአሜሪካ ጋር በሳውዲ አረቢያ ለመነጋገር እየተዘጋጀችና የአሜሪካ ፕሬዚዳንት ትራምፕ ጦርነቱን በፍጥነት እንዲቆም ጫና እያደረጉ ባለበት ወቅት ነው። የዩክሬን ወታደሮች ባለፈው ነሐሴ ወር በምስራቅ ዩክሬን ያለውን የሩሲያን ኃይል ለማዛባትና ወደፊት ከሩሲያ ጋር በሚደረግ ንግግር እንደ መደራደሪያ ለመጠቀም በምዕራብ ሩሲያ ኩርሱ ግዛት 1300 ስኩዌር ኪሎ ሜትር ስፋት ያለው ቦታ ተቆጣጥረው ነበር። ነገር ግን ሩሲያ በየካቲት ወር አጋማሽ 800 ስኩዌር ኪሎ ሜትር የሚሆነውን መልሳ መቆጣጠር የቻለች ሲሆን፣ በቅርብ ቀናት ከበርካታ አቅጣጫዎች በፈጸመችው መልሶ ማጥቃት ደግሞ የዩክሬንን የአቅርቦት መስመርና መውጫ መስመር ለመዝጋት እየተቃረበች ነው። ሮይተርስ የሩሲያን የጦር ኃላፊ ቱ ሜጀርስን ጠቅሶ እንደዘገበው የሩሲያ ኃይሎች የኢቫሾ ቪስኪን መንደር ማጽዳታቸውንና በኩርሱ ግዛት ኳልድሮን ወደ ተባለችው ቦታ ቢያንስ በሰባት አቅጣጫ እየቀረቡ ናቸው ብለዋል። ሌላኛው ታዋቂ የጦር ኃላፊ ዩሪ ፖዶሎያካ የሩሲያ ግስጋሴ ፈጣን በመሆኑ ምክንያት ሁሉንም መረጃዎች ለማግኘት መቸገሩን ገልጿል። ለሩሲያ መከላከያ ሚኒስቴር ቅርብ የሆነው የጦር ኃላፊ ራይባር ደግሞ የሩሲያን ኃይሎች ባለፉት ጥቂት ቀናት ውስጥ ባለፉት ሁለት ወራት ከፈጸሙት በተሻለ መልኩ በኩርሱ ግዛት ዛት ቦታ እየተቆጣጠሩ ነው ብለዋል። ዋናው ግንባር መሰበሩን የገለጸው ራይባር የሩሲያ ኃይሎች የዩክሬንን ኃይሎች ከኩርሱ ወደ ዩክሬንዋ ሱሚ ግዛት እንዳይወጡ ለማድረግ ምሽግ መያዛቸውን ጠቅሰዋል። የአሜሪካው ፕሬዚዳንት ትራምፕ ሶስት ዓመት ያስቆጠረውን ጦርነት ለማስቆም ከፕሬዚዳንት ፑቲን እና ከዩክሬኑ ፕሬዚዳንት ዘለንስኪ ጋር እየተነጋገሩ ይገኛሉ።